ገና ከኢትዮጵያ ከመምጣቴ እንግዲህ ቤቱን ዝርክርክ አደረኩት። ሹፉ ሹፉ ሹፉ ሹፉ ከኢትዮጵያ ወደ የመን ገብቻለሁ። የመን አደን፣ ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻ አለውኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የአገር ኮተ ሰብስቤ ፍዳይን ስላየውኝ፣ በአሁኑ ስመጣ ልጆችንና ይህችን አንድ ሻንጣ ጥልጥል በቃ፣ እንዲህ ምንም እንትን የሌለበት በቃ፣ መኪና ባስ ላይ እንዲህ ይጭኑላችኋል። በቃ ምንም ግልግል፣ ደረጃ ማውጣቱ፣ ደረጃ ማውረዱ፣ ምን ስለ ቤቱ አላወራኋቸውም። ሳ ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቼ ሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የሚሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጭ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም ምናልባት እኔ እንደውም እንትን ልል ነበረ፣ ግን አላህ ይስጣት ልጅቷ ናት። ለምን የተመለስኩ ነው ማለት ነው። ወደ የመን ውስጥ ነው አላ በሰላም ምን ያስገባን ያረው ተነስተዋል። እንግዲህ የምን ከወረድኩ በኋላ ያለኝ ቆይታ ቀርጽላቸዋለ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ያው ዛሬ የመጣሁት ደብሮኛል፣ ከፍቶኛል ማለት ነው። ያው እንደ ከፋይ ሰው ባያቅ ደስ ይለኝ ነበር፣ ግን አንዳንዴ ግድ ይሆንባችኋል። ኑሮ ስትኖሩ ግድ ነው። ቻለ መራራ ናት፣ አንዴ ደስታ፣ አንዴ መከራ ናት። እና በቃ አሁን አሁን ኢትዮጵያ ውስጥ ነኝ ያለሁት በእርግጥ ማለት ነው እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የመን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ፣ ሁሉም ነገር አስጠላይ በቃ ማለት እዛም እዚህም እየተሯሯጡ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም፣ ወይ ቤት ተከራይቼ እንደፈለግኩኝ አልኖርኩም በቃ ማለት አልተመቻችልኝም፣ ምናምን እና ያው የሚያግዜ ሰው ጠፍቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንዴ የሰው ፊት ከማየት እጅግ ርያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው። እና እንግዲህ በጣም ስለከፋኝ ነው ይቅርታ። እና እንግዲህ ተመልሼ ወደ የመን ሊሄድ ነው ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመነዘው ስደርስ እለቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገር የሚሄደው ወደ የመን እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለው የሚያስወቅቸላቸው መኖሪያ ፈቃድም አላቸው፣ እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው መመለስ ከፈለኩኝ ያጥቃ ነው እንግዲህ እዛ ለምንድን ነው የምትሄዱ? ካላችሁኝ እዛ በቃ ልጆችን እ አረቤት ገብቼ አረቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያም እይታም ስለነበረው እነሱን እየበቃ ወደ እኔ እደቱ ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰራ ሰርቼ ከታየልኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቱበር ስለሆንኩ ማለት ነው። ግን አሁን እነሱ መከታተል ራሱ ሰለቼ፣ ሁልጊዜ እነሱ ነው የተከተሉ እንደዚህ ያለ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ኢትዮጵያ ደግሞ ብርት በጣም ነው የምትጨርሱት፣ እንዳረብ ሀገር አደለም በቃ አያልቅም። ያላችሁት ብሩላ ድምጥማጥ ነው ጠፋ ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ይከዳችኋል። እኔ ያላችሁትም ሰው እናንተ አይደለም ሰውን ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ፣ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል አይታወቅም እንግዲህ ግን ሁሉም በቃ ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለው እና በጣም ስለከፋኝ ነው። በጣም ይቅርታ አልቅሽ አልቅሽ እያለ እና በጣም ከፍቶኛል። እንግዲህ ያው ዞሮ ዞሮ አልሐምዱሊላ ቤተሰቦችን ማይቻለው ቤተሰቦችን ካየው በቂ ነው። ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከሳይድም ጋር ብቀመጥ እንደማይመቸኝ አውቃለው። እሱም ዝም ብሎ ወይ ለቪዲዮ ይሆናል እንጂ የሚከተለኝ ወይ ወይ አላውቅም፣ እሱ ራሱ ምን እንዳስበው ወይ ዝም ብሎ እሱም እንደኔ ቢዝነስ ብሎ ይሆናል ይሄኔ ሀገር ለሀገር የሚከተለኝ እንጂ እውነትን ሊፈልግ ፈልጎ ላይሆን ይችላል። እኔ ምን አገባኝ? እሷን ቢዝነስ ብላ ካለች እኔም እንደ ቢዝነስ ሊየው ብሎ በቃ እንደ ንግድ ማለት ነው። እንግዲህ ተያያዥ ነው። እንግዲህ ሱቅ ሆኖናል ማለት ነው። ስለዚህ ያው ወደ የመን ሂጄ ልጆችን እያሳደኩኝ ስራ ብሰራ ይሻለኛል። ያው ስራ አረቦችም ስለማውቅ ያው ቋንቋም ስለምችል ሂጄ ብገባ ይሻለኛል። ስራ ስራ ገባለውኝ ብዬ አስቤያለሁኝ እንግዲህ አላ በሰላም ያደርስሽ በሉኝ። በጣም ወዳችኋለሁ። እንግዲህ ቪዲዮ ምለቅላችሁ የመን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጨላችሁ ምናምን ማለት ነው። ያው በእርግጥ ማለት ነው እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አለቅኩትም ልጆች መጀመሪያ እዛ ከሰይድ ጋር ስለያይዝ አዛኝ ከተማ ሁለተኛው ከተማ ያለሁበት ማለት ነው። እሱን ጓደኛዬ ተቀምጣበት ነበረ። አጋጣሚ እንግዲህ ልመጣ ነው ብያታለሁ። እሷም ደግሞ በጣም ጥሩ ሰዎች ናቸው እዛ ያሉት ማለት ነው። እሷም ደግሞ ምን ችግር የለውም፣ ከመጣሽ የእዛው ቤትሽ ትገቢያለሽ፣ እኔ ወደ ቤት መለሳለው ብላኛለች ማለት ነው። እንግዲህ ይህንን ይመስላል የኢትዮጵያ ቆይተይ ከፍቶኝ መለሳለው ብያ አስቤ፣ አላቅም ያ ያጋጥማል ነው የሚባለው ያጋጥማል እንግዲህ፣ ያው ምን ይደረጋል። ለመኖር ሰው ይፍጨረጨራል። ምናልባት እዚህ ዩቱብ ላይ ወጥተን ስንስቅ ወይ ስስቅ ወይ ስጫወት ሁሉም ወይ የደላኝ ወይ ምናምን ይመስለዋላ ወይ ደግሞ ሁላችሁም ተመለሽ ከሰይድ ጋር ምናምን ትላላችሁ። የሚመቸኝ በእርግጥ እናንተ ለእኔ ብላችሁ ነው የሚመቸኝ ስለሚመስላችሁ ነው። ግን ብዙ ነገር አለ ከጀርባ ማለት ነው። በቃ ለዛ እዛ ደግሞ ገብቼ የባሰ ከሚሆን በቃ ወደዛ ይጂ ደግሞ እስኪ ልየው ብዬ ወስኛለሁ ማለት ነው። አህ ለማንኛውም እንግዲህ ለማንኛውም እንግዲህ የመን በሰላም እንዲገባ ዱአ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ዝሮ ዝሮ መጀመሪያ የነበርኩበት ቤት ነው ማለት ነው የምገባው እነሱም አላይስጣቸው እስከ ዛሬ በእርግጥ። እኔ ስመጣ የአንድ ወር ከፍዬበት ነው የመጣሁት፣ ግን አሁን ሶስት ወር ሆነኝ ማለት ነው። ሶስት ወር ሊሆነኝ ነው መሰለኝ። ሶስት ወር አልሞላኝም ገና ሊሆነኝ ግን፣ በቃ አንድ ወር ከምናምን እሷ ነበረች ማለት ነው። ስከፍለው ነበረው። ልመጣ ነው ስላት ምንም አልከፋትም። ደስ ነው ያላት። እንደውም መጀመሪያ ምን ኢትዮጵያ ማለት ብር ማያልቅ መስሎች ምናምን እያሉ ነበር። ግን መጥቼ አንዳንድ የምፈልገውን ነገር አደረግኩኝ ምናምን ምናምን እና ያው እንግዲህ ይህንን ይመስላል ማለት ነው። በመሄድ የምትደሰቱትም እንኳን ደስ ያላችሁ ማለት ነው። እኔ አሁን ይከለከለ ያለንም በቃ ጭቅጭቅ እራሱ ላይ ወጥቶ ይናጂኝ ይናላጂኝ አስጠላይ ማለት ነው። በጣም አይሰለችኝም። በቃ በጣም አደበረ ይምናም ደበሩ ምን ነው ማለት ነው። በቃ እና ለማንኛውም ዱዓ አድርጉልኝ በሰላም እንድደርስ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ኢትዮጵያ መኖር አልሆነኝና ወደ የመን ተመልሻለሁ። የመን ሁለተኛ ሃገሬ ናት። በጣም ወዳት አላ በሰላም ወደ የመን አሰላሙ አሌኩም ወራህመቱላ በረካቱ። ሰላም ሰላም፣ እንዴናችሁ በያላችሁበት ሰላማችሁ በዝት በዝት በዝዝት ይበልልኝ። እንግዲህ ሄዳለሁ እመጣለሁ፣ ሄዳለሁ እመጣለሁ። በዚህ በዚህ አመት ሳይሆን በዚህ ወር ውስጥ ነው የሚባለው። አይ ከወር እንኳን አለፈኝ፣ ወራት ውስጥ ልበለው። እንዴ ተሽከረከርኩኝ፣ አይገልጸውም። ተሽከረከርኩኝ፣ ተሽከረከርኩኝ። እውነት ከሰና እንደተነሳው በየሀገሩ ቢሆን ዓለምን አዳርሻለሁ። በቃ ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻ አለውኝ የመን አደን። ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻ አለውኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተ ስብስቤ ፍዳይን ስላየውኝ፣ በአሁኑ ስመጣ ልጆችንና ይችን አንድ ሻንጣ ጥልጥል በቃ እንዲህ ምንም እንትን የሌለበት በቃ መኪና ባስ ላይ እንዲህ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ማለቱ ሰው መሰብሰቡ አሁን ራሱ ደረጃ ማውጣቱ ደረጃ ማውረዱ። አሁን ይቺን በቃ ነገርኳቸው፣ ተለ ወርደው ተቀበሉ። ልጁ ላኩልኝ አመጣልኝ ማለት ነው ያኛው የሚወስድልኝ ሰው ደውዬ፣ በገንዘብ ነው ያስወረርኩት ማለት ነው። ያ የኛ አበሻ ልጆች ናቸው አግኝቻቸው፣ ከሆቴል ስወጣ ወደዚህ ይዘውኝ መጡ። ከዛ ሰው በጣም ደግሞ ድጋሚ ደውዬላቸው ቁጥር ተቃይረን ነበረ መጡ። እዛ ሄድን ማለት ነው እና እነሱ አላይስጣቸው አወረዱልኝ። ከዛ በቃ ሲሄድ ሲሄድ ማለት ነው ከኢትዮጵያ ኢትዮጵያ ከሀምሳ ሺ በላይ ነው ያወጣሁት ማለት ነው እና እንደውም ይህን ሁላ ከምገዛ ምናለ ዘው ገዝቼ በጣም የተናደርኩት ማለት ነው። ይህን ሁላ አውጥቼ የኪሎ ከፍዬ ምና እንደዛ ፍዴን በልቼ መከሬን አይቼ ምናለ ዘው ኢትዮጵያ በገዘው ነው ያልኩት ኢትዮጵያ ለምን አልገዛውም ነው ያልኩት ማለት ነውና በጣም የተናደርኩት በመግዛት የራሱ የሚሆን የሚሆነውን ሰብስቤ እኔ ራሱ ከሄድኩ በኋላ የምለብሰው ልብስ ራሱ አስጠላኝ። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ሰ ወደ ዱባይ ምናምን፣ እዚህ ግን እንደምፈልጉት አይነት ልብስ ም ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል፣ ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም ነው የተናደርኩት። ምናለ ባልገዘው ነው ያልኩት ማለት ነው። ከልጆች ልብስ ውጪ እና በዚህ ሻንጣ ብቻ ይችን ሻንጣ ብቻ እንጠልጥ እየወጣው ማለት ነው። ስለ ቤቱ አላወራዋቸውም ሳ ቤቱ ራሱ ሹቃን የተመለስኩት እዚህ ማራ ላይ ተከራይቶው የሚኖሩ ረጅም አመት እዚህ ቆዩ የቆዩ ስላችሁ እዚህ የዚሁ ሀገር ሰዎች ናቸው፣ ግን እዚህ ማራ ላይ ብዙ ጊዜ የኖሩ ማለት ነው። እንደዛ ናቸው ማለት ነው። እና ያው አረቦችም ወለዶችም አሉ ብያቸው አለሁ። እና ለነሱ ነው ማለት ነው ሰጥቻቸው የሄድኩት። ለምን ድንገት ቀኑ ካለፈ ያው ባለቤቶቹ ጋር እነሱም ስለሚተዋወቁ ይሰጧቸዋል ቀላል ነው ማለት ነው። ምንም ትቼ የሄድኩት ነገር የለኝም። የራሳቸውን ቤት ነው ትቼ የሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም፣ የሚሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ከተመለሽም ተመለሽ ነው አለችኝ ማለት ነው። አይኔ እንኳን እኔ ሲሄድ እንደማልመለስ እርግጠኛ ነበር። የሄድኩት አልመለስም ብያት ነበረ ግድ የለሽም ብትመጭ፣ የምንቀበልሻለን። በእርግጥ የእኛም ቤት አለ ግን አንቺ እንትን ስለምትሳቀቂ ነው ምናምን አለች ማለት ነው። እኔም ያው ዝንብዬ የለም በቃ ዝሮ ዝሮ ስለተከፈለበት ይቀመጥ ከፈለጋችሁ እናንተም ግቡበት ምናምን ብያል። ከፈለጋችሁ እንግዳ ከመጣም ተቀበሉበት አልኳ። ሴትዮዋም ስለሚግባቡት ሻለቻል። ያው ሽባትልም ቀዶ ስለከፈልኩኝ መፍትሄ ነው ማለት ነው። በተረፈ ቁልፍን ሰጥቼ የሚሄድ አሁን ላይ አንዳንዴ ማስተዋል አያችሁ እናንተ ሲምታታባችሁ ከጎናችሁ የሚደግፋችሁ ሰው ካለ አሪፍ ነው ማለት ነው። እና ስመጣ ልክ እንደ ራሴ ቤት ቁልፉን ተቀብያት እየመጣው ነው ብዬ ነግርያቸዋለሁኝ። ስመጣ በቃ ቤቱን ንጹህ ነው በእርግጥ ያው ምናምን ጠበቁኝ ማለት ነው። እና ያው ስለ ቤቱ ይህን ይመስላል ማለት ነው። ወሬ አንዛዘቡባችሁ። በተረፈ ግን ያው አሁን እንደመጠውኝ ምሳ በልተን ትንሽ አጫዎቻቸው ምናምን ነገር እንደዚህ መዝናኛ ስጃቸው እነሱ ድክም ብሏቸው ተኝተዋል ተኝተዋል። አሁን ዛሬ ሰው አላዘልኝም ማለት ነው ስተኝተዋል ማለት ነው። በነገራችን ላይ ቪዲዮ ስቀርጽ አንዳንዴ አስዣቸው ነው ማለት ነው። ድምጻቸው አንዳንዴ ደግሞ ይሰማል። ድምጻቸው ዲሳርግራፍ ድምጻቸው ሰዋለ አንዳንዴ ደግሞ ይተኙልኛል ማለት ነው። ከተኙ ተኙ፣ ካልተኙ ደግሞ ያው በየርኩበት የሚወደኝ ሰው ብዙ ነው ነው። በየርኩበት ማለት ሰው ትንሽ እውነት ለመናገር ሰው ተሎ ይግባባኛ ማለት ነው። እና ይዙልኛል። ያው ልጆችን በእርግጥ አስቸጋሪ አይደሉም እና ስለሆንኩ እንደናሳው አስቸጋሪ አይደሉም። ሰው የሚለኝን ነው እና ለማንኛውም ማለት ነው በሰላም ደርሻለሁ ለማለት ያክል ነው። በዛ ላይ ደግሞ ሳይድን ፕራንክ ለመስራት አሁን ላይ እናንተን ፕራንክ እየሆናችሁ ስለሆነ ያው እንድታምኑ ያክል ነው። የድሮ ቤት የቁጭ ብዬ እንድታምኑ ያክል ነው ማለት ነው። እና ደግሞ በሰላም እንደደረስኩኝ እንድታዩ ነው። እና እሱም በየርኩበት እየተከተለ ስልች ሲያደርገኝ ድክም አለኝ እዛ እዛ እዚህ መሯሯጦ ማለት ነው። በቃ ጥየው መጣው ማለት ነው። እዚህ ብቀመጥ ይሻለኛል። እዚህ ያገኘኛል ቢያገኘኝም በቃ ዙሮ ልቤ ደንደን ብሎ ነው መቀመጠው። ኢትዮጵያ ግን ያው እኛውም በሰላም ደርሻ ያለው ውዶች፣ ይሄ ወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ